መመታት በሴት ልጅ መመታትም ያለባትን ፍጡርም አይደለችም። ተናደድክም አልተናደድክም መውጣት ትችላለህ። ለቀ መሄድ ትችላለህ። ጉድ ጉድ ጉድ ጉድ ጉድ ጉድ እንደው ማለት ነው። እንደው ጋይስ መቼም ጉድ ሳይሰማ መስከረም አይጠባ የሚባለው እውነት ነው። እኔ ማ ጂጂክያን እንዴት እንደምጠላት በቃ ሳምሪ ራሱ እንደሷ ነው ማየት፣ በጣም ነው የምትደብረኝ የነበረው ማለት ነው። በተለይ ደግሞ የፋኒን ስሰማ እንዴት እንደዚህ ይሆናሉ? ምናምን በቃ በልጅ ቀልዳለ ምናምን ነገር እያልኩኝ ቁስል ነበር። አሁን ግን ሲሰማ ሳምሪን፣ ጌታ ሆይ፣ እንዴት እንደምታሳዝን፣ እንዴት እንደምታሳዝን፣ እንዴት ጀግና ሴት እንደሆነች እኔ ጌታን። ሴት ጎበዝ ስትሆን ደስ ይለኛል። እና በቃ ማለት ጎበዝ ናት። በጣም አስተዋይ ናት። ለካ ሳምሪና የማይቻል ነገር ስንት ነገር ችላ ነው የኖረችው። መቻሏ፣ ችላ መኖሯ በጣም ጥሩ ነው። ምክንያቱም ነገ አይጸጽታትም። ይሄን ውሳኔ ስትወስን ነገ አይጸጽታትም። ምክንያቱም በቃ ችላ ኖራለች። ለእናቷ ራሱ አለመንገሯ እስካሁን ጥሩ ነው። ምክንያቱም እናቷ እንደዚህ ችላ እንድትኖር አታረጋትም ነበር። ቶሎ ውሳኔ እንድትወስን ነበር የምታረጋት እና ችላ መኖሯ ጥሩ ነው። ምክንያቱም ለእናቷም አለመንገሯ ጥሩ ነው። ችላ ከኖረች በኋላ አይጸጽታትም። ምን አለ በታገስኩ ምን አለ እንደዚህ ባረኩ። ከምንም በላይ ደግሞ ማለት ሴት ልጅ መመታት የለባትም እና በቦክስ መታኝ ምናምን ስትልማ እንዴት እንዳሳዘነችኝ እንዴት እንዳሳዘነችኝ። እና አንዳንዴ ታጋሽ ስትሆኑ ታግሳችሁ ብዙ ነገር ሲደርስባችሁ እግዚአብሔርም ይረዳችኋል። የምሬን ነው እግዚአብሔር ራሱ ይረዳቸዋል። ምክንያቱም በጣም ታግሳችሁ ችላችሁ በቃ ያንን ህይወት ላእንትን ላለማለት ላለማጣት ቻላ አርጋች ልጅ ለልጆቿ ብላ ለትዳሯ ብላ በጣም ብዙ ነገር ታግሳ ከኖረች ከአቅሟ በላይ ሲሆን ጭራሽ እስከ መማታት ድረስ ሲደርስ አያስፈልግም እና በኋላም አይጸጽታትም። በቃ ጎበዝ ናት። በጣም በጣም ነው ያደነኳት፣ እግዚአብሔር ነው የምላችሁ፣ በጣም ነው ያደነኳት። ምክንያቱም ሴት ልጅ ከምንም በላይ መከበር አለባት። ደግሞ ሰርታ እንትን እያለች እያመጣች ማትከበርበት ምንድን ነው? እና እኔ በጣም ነው ያሳዘነችኝ፣ በቃ ከሰማው ሰዓት ጀምሮ። ጋይስ ያልሰማችሁ ሙሉን ስሙት የፋኒን ሰምታችሁ ከሆነ የሳምሪን በደንብ ስሙት። ከጂጂ ጋር የተደረጉትን ኢንተርቪ በደንብ ስሙት እዩት። እንዴ በጣም ነው የምታሳዝነው። በጣም ጎበዝ ልጅ ናት። በጣም ጂጂ ኪያ እንደዚህ አይነት ልጅ ራሱ ካላት ጎበዝ በቃ ማለት ጥሩ አሳዳጊ ናት ብዬ ነው የማስበው። እና እንዴት እንደምታሳዝን እንዴት እንደምታሳዝን ጌታ እግዚአብሔር ይርዳሽ ብቻ ሳምሪ ይ እግዚአብሔር ይርዳሽ። እግዚአብሔር ደግሞ የተሻለ ነገር ይሰጥሻል። የተሻለ አንቺ ይሄን ያክል ችለሽ ኖረሽ የተሻለ ነገር ነው የሚገባሽ። እና እኔ ጂጂ ኪያ እራሱ በጣም ነው ያደነኳት ማለት የሆነ እናት ነኝ ብላ የሆነ እንትን አላለችም። ብቻ እንደ ሚዲያ ላይ እንደምናቃት አይነት አደለችም። አንዳንዴ ሚዲያ ላይ አይተን መፍረድም አያስፈልግም። ምክንያቱም በቃ ሰው ፊት ለፊት መጥቶ ስለተሳደበ ምናምን ነው ማንወደውኛ እና አንዳንዴ አስተውለን እንትን ብንል ጥሩ ነው። ብቻ ሳምሪ እግዚአብሔር ከአንቺ ጋር ይሁን። ጠንካራ ሴት ነሽ፣ ጎበዝ ነሽ። ከዚህ በኋላም አትወድቂም፣ አትወድቂም። እግዚአብሔር የሚረዳሻልልሻለሁ። አመሰግናለው። የተሰማኝን ነገር ልናገር ብዬ ነው።